ሀይሚ ከዳጊ ቤት ቁጭ ብላ እያወራች ሶሲ ደግሞ ካሜራዋን ይዛ ዳጊ ልትጠይቅ ስትሄድ አብሮ ቁጭ ብለው አገኘቻቸው። ተናደደች፣ ተበሳጨች። ሀይሚም ይህ ስሜት ነበረ ያበሳጫት። ስሜቱን ስላወቅሹ ደስ ብሎኛል ሶሲ ማለት ነው። ሲቀጥል ደግሞ ሀይሚ እዳጊ ቤት የሄደችበት ምክንያት አላት። ትናንትና ብሩኬን እንደ ከሰሰውና የክስ ወረቀት ለብሩኬ ዛሬ እንደሚደርሰው ነበረ የተነገረው። እኛም እሱ ነበር ስንጠብቄ ነበረ። ግን ነገሩ ሌላ ነው። ሀይሚ ነገሮችን በተለያየ መንገድ ማሰብ ጥሩ ነው። በአንድ ሳይድ ካሰባችሁት በጣም ከባድ ነው። እዛ ሄደችው እንደዚህ ነው ምናምን ልትሉ ትችላላችሁ። ሀይሚ የሄደችበት አንደኛ መረጃ ለመያዝ ነው። ከገቧችሁ ማለት ነው። አሁን እኩል ናቸው። ዳጊ ብሩኬን ቢከሰው ዛሬ የዛሬው ቪዲዮ ደግሞ ለብሩኬ ትልቅ ማስረጃ ነው። ስለዚህ እኩል ናቸው ማለት ነው። ሀይ ሶሲና ብሩኬ ዛሬ ላይ ከተናደዳችሁ፣ ሀይሚዬና ዳጊ ደግሞ ባለፈው የተናደዱት ስሜት ነው ማለት ነው። ስለዚህ እኩል ናችሁ። አሪፍ ስራ ነው። ድራማ ነው ያስታውቃል። ግን ደግሞ በዚህ አጋጣሚ በጣም ብዙ እህቶች የሚወዷችሁ የሚያደንቋችሁ የሚከታተሏችሁ በጣም የሚያለቅሱ የሚጨነቁ እህቶች አሉ። የሰው ንባ በጣም ከባድ ነው እና ድራማውን ብትቋጩት መልካም ነው ብዬ አስባለሁኝ። ሰላም ለእናንተ ይሁን ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት በት ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታትኝ አመሰግናለሁኝ። ዛሬ እንግዲህ ያልታሰበ ነገር ሀይሚዬም በዚህ መንገድ አንጠብቃትም፣ ግን ደግሞ ስራ ስለሆነ ምንም ማድረግ አይቻልም። እዳጊ ቤት ሄዳለች። እዳጊን አታገኙ ስንላት እሷ ዳጊን ታገኛለች። እንግዲህ ምንም ማድረግ አይቻልም። ዛሬ ሄደችበት ምክንያት ይኖራታል። ነገሮችን በአንድ ሳይድ ማሰብ ጥሩ አይደለም። ቤተሰብ በተለያየ መንገድ ማሰብ ጥሩ ነው። እኔ ለእኔ አሁን ያሰብኩት ሀይሜ መረጃ ለመያዝስ ቢሆን የሄደችው እ? ሴት ልጅ ብልሃተኛ ናት፣ ብዙ ነገር ታውቃለች። ሀይሚ ደግሞ ታቋታላችሁ፣ በጣም በጣም በጣም ጎበዝ ናት እና መረጃ ለመያዝስ ቢሆን የሄደችው እንጂ እርግጠኛ ነኝ ዳጊን ፈልጋው ወይም እንትን ብለው ምናምን አይደለም። ሶ ስለዚህ እነሱ አሁን እየሰሩ ያሉ ድራማ ነው ማለት ነው። እና ድራማ ነው እንዲያንል እነሱ በጣም አሁን ላይ ደግሞ የአሁኑ የሚሰሩት ስራ ደግሞ በጣም አብዝተው ይምላሉ። እግዚአብሔርን ይላሉ፣ ማርያምን ይላሉ፣ በቃ በጣም ነው የሚምሉት። እና ይህን ነገር ብትቀንሱት ጥሩ ነው ብዬ አስባለሁ። ምክንያቱም ያለ አግባብም እንደዚህ መማማል ጥሩ አይደለም። ለእናንተም ማለት ይሄ ነው። እና አሪፍ ስራ ነው፣ ግን ለእኛ ሀይምዬና ብሩኬ በቂ ናችሁ። በጣም በቂ ናችሁ። በፍቅር ብትመጡ ራሳችሁ እርስ በርሳችሁ ብየተጨቃጨቃችሁ ራሳችሁ እርስ በርሳችሁ ተጣልታችሁ ብትመጡ ይሻለናል ለእኛ ማለት ነው። ምክንያቱም እናንተ እዚህ እንደውም እኔ በነገራችን ላይ ቤተሰብ የብሩኬን ትዕግስት አሁን ላይ አድንቅ ያለሁ ብሩኬ እኮ የዚህን ያህል ቀናቶች እንዴት ትዕግስት አግኝቶ እንዴት ተቀመጠ? እኔ ግርም ብሎኛል። እንዴ ብሩኬ በጣም ትዕግስተኛ ሆኗል። እንዴ ከዚህ በፊት እኮ ለውሳኔ በጣም ችኩል ነው ለሚያደርጋቸው ነገሮች በጣም ችኩል ነው። በጣም ነበር። አሁን ላይ ግን በጣም ብዙ ነገሮች ለውጥ አሉ እና እንግዲህ ብሩኬ አንድ ባንድ ሆናችኋል። ከዚህ በኋላ ይቅርታ ተደራርጋችሁ ወደ ነበራችሁበት ወደ ፍቅራችሁ እንድትመጡ እንፈልጋለን። ይበቃችኋል። ሀይሚም እንደዚህ አይነት ስራ ላይ አንፈልግም። በቃ የጠሪቃ ፋሚሊዎች ምክንያቱም ብዙም ይሄ እልክ ጥሩ አይደለም። እልከኛ ስትሆኑ ብዙ ነገሮችን ታጣላችሁ። የምትወዱትን ሰው ያሳጣችኋል። አንዳንድ ጊዜ መሸነፍ መሸነፍ እኮ በጣም ትልቅ ነገር ነው በነገራችሁ ላይ ማለት ነው። ነገሮችን መተው ለዛ ነገር ለሚወዱ ሰው መስዋዕት መክፈል ማለት ነው። እና ይበቃችኋል ብዬ አስባለሁ። የጨርቃ ፋሚሊዎች ግን በእውነት የኔ እናቶች፣ እህቶቼ፣ የስደት እህቶቼ እግዚአብሔር ከሁላችን ጋር ይሁን። እንደነሱም ደግሞ ማስተዋሉን ሰጥቷቸው በሰላም በፍቅር እንዲመጡልን መልካም ምኞቴ ነው። እና አትጨነቁ እንትን አትበሉ አታልቅሱ ማለት ትፈልጋለውኝ። ለዚህ ቤት ደግሞ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቶኝ ለምታበረታቶ ደግሞ እጅጉን አድርጌ ነው አመሰግናችሁ። ሺ ቤተሰብ አመሰግናለሁ። ሰላማችሁ ብዝት ይበልልኝ። ነገ እንግዲህ በፍቅር በሰላም እንደሚመጡልን ተስፋ እናደርጋለን። እኛም በተስፋ እንጠብቃለን ማለት ነው። መልካም ጊዜ።